ያ ነው የከፈልነው ቤት ነኝ። እኛ ከፍለን አንተ ትጨልላለህ። ፓፓ ጥሩ ነው። ችግር ነው። ማ ነው ሲስ ምነው ልቀይረው? እንደ ይቀራል እንዳታስነካው፣ እንዳታስነካው የትራፊክ እንትን እንዲል ነው። መጣልኝ ልክ ሲሶ አኬ ሲመጣ አኬ ሲመጣ መጣልኛ። ይኸው የትራፊኮቹ አባራሪ እኔ እዮ ባለ መጀመሪያ ጊዜ ነው ትራፊክ ሲያሮጥ እንጂ ሲሮጣ ነው። እናንተ የትላንቱ ያ ቅስማችሁ ሁሉ ነገር ሲ ሲሰባበር ስትገቡ ከአሁን የጨርቁ ቀያሪ መጡልኝ። የጨርቁ ቀያሪ የጣዮች ልጅቷ

በትራፊኩ ፋንታ የአንትሽ ግንባር ቢሆን አትስተውም። አኬ የራሱም ግንባር አለ ነው የምትለኝ? ችግር የለውም እዚህ ጋር ማታ ይጻፍኩልህን አስታወስከ? አኬ ያ በድንጋይ አናቱን ያሉት መነጽሩ በምንድን ነው ያጣበቅከው? ከላይ ፀጉር አይዝም እያልከኝ ነው? ኧረ አይዝም ፀጉር። እኔ ኧረ የሲስ ፀጉር ይዛል። ቁጥቋጦ አይደል እንዴ? በእናትህ መሀሉ ላይ እኮ እባክህ፣ እኔ የሆነ ቦታ ነው ፀጉር ያለው ስለ ቁጥቋጦ ስታወራ ብሩኬ ካሜራ በሰላም ነው። ብሩኬ ደግሞ ቀይራ ጺሟ ላይ ነው ቁጥቋጦ ያደረገችው ለዛ

ባሮኬ ሊያሳድጓት እየወሰዷት የሚመስለው ሲሶ ያሳድገኝ ዩዘር ዘጠና ስድስት አ ሳ 3 ሳ3 ምን አለች እቺ መኪና እኮ አለ እውነትን ነው ቤቴን እናቱ አንዴ ይሄ ደግሞ ይድራመዳል እንደ ጉድ ፍኝ ይሄ በዚህ በሶሊድ መስመር ላይ ተወልደ ደበረው። ጋይስ እዩቹ በቅዱስ ሚካኤል ፎቶ ነው ወይስ ቪዲዮ ነው? መጣ ደግሞ። ለግንባሩ ነው የሚሰራው ልጅ የተባለው ነው። አይ ምንድን ነው እንደዚህ የሆነው?

ነው? አንተና ሲሳይን እናንተ የጸጉር ጉዳተኞች ሁላችኋል ምን

ወይ መላጥ አትሉት፣ ወይ ጸጉር አለው አትሉት። አንተ በምን ይሳብ? እንደምናስበው አሸፍንበትም ነበር። የኔማ አንድ በሶስት ካልሆነ በአንድ ብቻ ሸፍነው ግንባር በዛ ብሎ እኮ ነው ካሜራ ያበራው። ባላንስ ባላንስ ይደረግ ባላንስ ባላንስ። አሁን እኮ የመሀሉ አየሁ፣ ሴፍ ነው የመሀሉ ሴፍ ነው። አያያዝ ግን እኔ ምንም አልተመቼኝ። ሊቢያዎቹን የሚመስለው ግሩሜ ይመቻት። የግሩሜ ነገር የበቃ ይመቸኝ ነው ነገር ይሻለዋል። የሆነ መኪና ልገዛ ፈልጋ እና በጣም በዝቶባት ማለት የት አቆማለሁ፣ ቆይ እስኪ ወይ ይሄንን ይሸጣሉ አላለች። ከስሜን ሰበሩ። ከዛን ቀን በኋላ

ታልእንዴ ናባት፣ ኧረ አለው። ምን አትፈልገኝም? አንተን እኮ ዘጋኝ። አረ በጣም ነው የምፈልግህ። ምንድነው? ቀረጻ አይጀመርም እንዴ ፖድካስቱ? ምንድነው? ጓግተናል። ተጀምሯል። ቀረ ነው ዩቲውብ? አዲስ ክሬት አድርገህ ነው ወይስ በፊት በነበረህ ነው? አይ አዲስ አንትዬ የነካችሁ ካሜራ እኮ ቀረጻ እንዳለ የተባረከ ነው እንዴ። በቃ ከባድ ነው። ጸጋዋ ልዩ ነው። ጸጋዋ ልዩ ነው። ላይት፣ አንድ ላይት ካለ ቤቱ ይዳረሳል። ለታብታብ የሚመች ግንባር እኮ ነው ያንተ። አንጸባርቃል ይላል ነው ያረገ ለዛ ግንባሩ ይመቻል ብለው እኮ ነው አንድ ሽን ታብታብ የሚያደርጉት። እንደ ታብታብ ትጠላለህ። እሱ ከፍ ሲል እኮ ግሩሜ፣ እኔ ቀድሜ ራሴን ስለምተርበው ምንም በቃ ምንም አይጠበቅብህም፣ መልፋት አይጠበቅብህም ምን በወጣኝ እኔ ለመተረብ። አይደለም ግን ግንባር በሺ ነበር። አሁን ቅድም ላይቭ ባይዘ አሁን እኔና ባሮክ ባላንስ አደረግነው እንጂ ያንቺ እኮ ወደ ጎን እኮ ነው። ያንተ ወደ ጎን ነው ሰው። አረ ሴፍ ነው የእኛ ሴፍ ነው። አረ ወደ ጎን ነው እንዴ! ተው እንጂ ግሩሜ። አቤት ኢዮባ፣ ካንቺ ጋ እያወራ ነበርና አዎ የቦርጭ እየተጠቀመ ነው አለችኝ። የምን ማጥፊያ ነው? ምንም ሰውነቴ ይቀንሳል። እሱ እንደሾለ ነው በቃ። እንትን ብለው ፎግረውት ነው አለች እኮ በመንገድ ስንሄዳለች ከማጠሩ መወጣጠሩ አሉታል። አይ በእርግጥ ማጠሬን አምናለሁ፣ ግን እዚህ ውስጥ ካሉት ከአንተ ጋር ትንሽ እበልጣለሁ መሰለኝ እንደምበልጥ አስመስክሬ ያለው አንተ መስክር። ፎቶ አለኝ። ይሄ ከስር ድንጋይ አድርገህ የተነሳኸው የመምህር ብርሃኑን ቦርሳ ጨፍልቀህ የተነሳኸው። ከነ ጫማችን ካለ አውጣ። እን ከነ ጫማችን አለኝ። አውጣ አውጣ። ከነ ጫማችን ካለ የመምህር ብርሃኑን ቦርሳ ጭፍልቅ አድርገህ ተነስተ። የመምህር ብሬ ቦርሳ እንደ ከኳስ በኋላ አበላለው ብሎ የያዘው ሙዝ ነበረ ጭፍልቅ ነው። ጠብቁኝ፣ ትንሽ ወደኋላ ጠብቁኝ። አረስ ሳይሆንም ይቆያል። ላጥ ብሎ መውጣት ነው። ላጥ ብሎ መውጣት ነው። ጩቾቹ ምናምን ስላሉ እኮ አሁን ምትወጣ አሁን ካላችሁበት ዝቅ ያለ ስለሆነ ስለሆነ ዋክ ማድረግ ሉጣ ሊዲያ ወንድሞችን አብርጅበት። አቀዝቅዥበት ቀለሜን አቀዝቅዥበት። ባይዘወይ ለቀለሜ አይስክሪም በጣም ጥሩ ነው፣ ለዲስክ መንሸራተት ጥሩ ነው ተብሎ ለዚስ ወጣ ነው። ዮቤ አሁን ልወጣ ወይ? አንጠፋፋ ንገር፣ ግሩሜ ደውል እደውላለሁ እደውላለሁ ባሮ እንገናኛለን በቃ እዚህ ውስጥ ያላችሁ የተወደዳችሁ ሁላችሁም በቃ ቪዲዮን ገብታችሁ ሼር ሪፖስት አድርጉለት የየመን ሰሞኑን በጣም ቪዲዮ እየያዘ ነው ምንም እይታም ጭራሽ እይታም ነው የሌለው እና በቻላችሁ መጠን ሼር ሪፖስት ኮፒ ሊንክ በማድረግ ወይ ሪፖርቱ ምናምን እያደረጉ ስለሚሆን ያ ደግሞ የሚነሳው ደግሞ በኮፒ ሊንክ ስለሆነ የተቻላችሁ ሁሉ አድርጉ ሁላችሁም ገብታችሁ የለቀቀውን ቪዲዮ ማለት ነው እንደዛ አድርጉ እና ሁላችሁንም፣ ሰላመ ክርስቶስ ከእኔም ከእናንተም ጋር ከሁላችን ጋር። እዮባ አንድ ግሩሜ ሁላችሁ ውስጥ ያላቸው የቶቹ ወንድሞች ሰላም አሉ። አሜን አሜን፣ ሰላም አሉልን። ሁላችሁም ፒና ርጌዋለው ቪዲዮን እየገባችሁ ሪፖስት አድርጉት እሺ። እና ፈለገ ጋር ሄዱ ፈለገ ስለከፈተ ማለት ነው።